አንቺ ከሶሲ ጋር ስትገምችኝ አ ቆየ ይል አላሁፍጥራሁን ጨሳ እንኳን ጨረስን አልቆብኝ ነው ትሰጭኛለሽ። ኧረ የእነዚህ ልጆች ማብቂያው መጨረሻው ምን ይሆን? ብሩክማ ዛሬማ ሀይሚኑን ላፈርቷታል። እግዚአብሔር እንብላችሁ። ለነገሩ በዚህ ሁኔታዋ ማለት ነው፣ ባይፈራት ነበር። የሚገርመው ዛሬም ድጋሚ ተገናኝተዋል በሚያስጠላ ሁኔታ። ተው ግን እኔ በጣም ተናግር ያለው ለም ያልፍ ቀን የማያልፍ ቃል አትወራወሩ ብያለሁ። እና ሀይሚ ደግሞ በጣም ኦቨር አክት እያደረገች ነው። በጣም ኦቨር፣ በቃ ከሚባለው በላይ ማለት። እውነት ሊኖራት ይችላል፣ እኛም እየደገፍናት ነው፣ እኛም እያበረታታት ነው ነው ግን በዚህ ልክ መናናቁ፣ በዚህ ልክ መጥፎ ቃላት መወራወሩ፣ በዚህ ልክ ማውራቱ ተገቢ አይደለም። ባጭሩ እኔ ሀይሚን እቃወማታለሁ ወይም ደግሞ በንግግሯ ትክክል አይደለሽም ልላት እፈልጋለሁ። ግን በጣም አበዛችሁት ሁለታችሁ። ራሱ የሚያስጠላ ነገር ነው እያደረጋችሁ የምትገኙት። አሁን አሁን ላይ ብሩክ በጣም እያሳዘነኝ ነው በእውነት። አንዳንዴ ጥፋታችን ሳናውቀው አንዳንድ ሰዎች በቃ የሆነ ጥፋት አለባችሁ ብሎ ሙሉ በሙሉ ደምድመው እኛን ለማስከፋት ለማስቀየም፣ ወይም ደግሞ እኛን ሲኮንኑን፣ እኛን ውሸታም ምናምን ሲሉን እኛ ደግሞ የማናውቀው ነገር ያንን ነገር አጠፋነውም አላጠፋንም አደረግንም አላደረግንም በቃ ይሰማናል፣ ይከፋናል። እና አንድ ሰው እውነት አለኝ ካለ፣ አንድ ሰው ተበድ ያለው ካለ፣ አንድ ሰው ከአንተ ጋር መሆን አልፈልግም ካለ ምክንያቱ ነው መናገር ያለበት። እና ሀይሚ ደግሞ በዚህ ልክ ኦቨር አክት ማድረግ የለብሽም። ከዳኒጋ እንደማትሆኝ ሁላችንም እርግጠኞች ነበር። ብትሆኝ ያኔ ነበር የምንቃወምሽ፣ ያኔ ነበር የራስሽ ጉዳይ ብለን ምን ተውሽ። ያን የነበር ተቃውማችን የምናሰማው ግን ከዳኒ ጋር ባለመሆንሽ ጥሩ ነው። ሶሲም መጣ ፕሮግራሙን አበጣብጣው ቀውጣው ምናምን ያልሆነ የሆነ ነገር ተናግራ ነው በቃ ጀግና ሆና ያመሸችው፣ በእውነት ለመናገር እና ሀይሜም ቀስ ብላ ሽልክ ብላ ወደ ቤቷ ነው የተመለሰችው። ና ጥሩ ነገር ነው። አንዳንዴ ሶሲ ትክክለኛ ቦታ ላይ ትገኛለች። በዚህ በዚህ ላይ ማ ጥሩ ናት ና ያ ነገር ተፈጥሯል፣ በቃ አለቀ፣ ያለ ነገር ነው። ከዳኒጋ ኦልሬዲ እንዳልሆንሽ፣ ዳኒ እንደማይመጥንሽ፣ ከዳኒጋ መሆን እንደማትፈልጊ እንግዲህ ለብሩክ ተናግረሻል። በአጭሩ እኛም አውቀናል። ይሄ በጣም ትልቅ ተስፋ፣ ትልቅ ነገር ነው። ግን እኔ አንድ የተረዳሁት ነገር ሀይሚና ብሩክ እንደማይለያዩ ነው። አሁንም በጭቅጭቅ ውስጥ በፊት በፍቅር ነበር የሚጨቃጨቁት፣ አሁን ደግሞ በጸብ ነው እየተጨቃጨቁ የሚገኙት። አውቀው ሆን ብለው ብሩክ ሀይሚና ኩርፏታል፣ ሀይሚ ደግሞ ብሩክና ኩርፏለች። ግን ደግሞ በቃ እሱ እሷን ለማየት፣ እሷ ደግሞ እሱን ለማየት ነው ይመስለኛል የሚገናኙት። እኔ አሁን ከዘጋው የሆነ ሰው አስቀይሞኛል፣ አስከፍቶኛል፣ ከዚህ በኋላ ስለ እሱ ማየትም ማውራትም መስማትም አልፈልግም ካልኩኝ ያን ሰው ማውራት አልፈልግም፣ ማግኘት አልፈልግም፣ ስሙ በተጠራበት ሁላ አልደርስም። በቃ እዘጋለሁ፣ ዝም እላለሁ። የራሴ የእኔ ጥሞና ጊዜ ወስዳለሁ እንጂ በዚህ ልክ ሚዲያ ላይ ወጥቼ አልናገርም፣ አላወራም። እና ሀይሚም እንደዛ ነው እያደረገች የምትገኘው። ይሄ ነገር ትክክል አይደለም። ተይ፣ አቁሚ። በቃ ብሩክ ዛሬ እግዚአብሔርን ነው የምላችሁ፣ ዝቶባታል። ነገ ሀይሚ እርግጠኛ ነኝ የምነግራችሁ ነገር እያለቀሰች ትመጣለች። ምን አለች በሉኝ በቃ በዚህ ልክ እኔ ሀይሚን ልደግፋት አልፈልግም። በዚህ ልክ እኔ ሀይሚን በዚህ ልክ እንትን ልላት አልፈልግም ለምን መሰላችሁ? ይሄን ደገፍኳት፣ አበረታቷት፣ አይዞሽ አልኳት ማለት ማይሆን ህይወት ውስጥ ማይሆን መንገድ ውስጥ ከተትኳት ማለት ነው። እያደረገች ያለችው ነገር በቃ አለቀ። እውነት አለኝ ብለሻል፣ ደግፈንሻል፣ አበረታተንሻል። ውስጥሽ ያለውን ነገር የሆነ ነገር ይኖራል ብለን እኛም አዝነንልሻል። በሰዓቱ ብዙ ነገር ብለንልሻል፣ አውርተንልሻል አለቀ። በቃ ከዚህ በላይ ደግሞ ብሩክን ባማያውቀው ነገር ባላሰበው፣ ባልጠበቀው ነገር እሱን የሆነ ያልሆነ ንግግር እየተናገርሽ በቃ ግራ እስኪጋባ ድረስ መጥፎ ስሜት ውስጥ እስኪገባ ድረስ እሱ ላይ እንዲመጮህ እንዲመናደድ መበሳጨት የለብሽም። በቃ በአጭሩ እውነት ካለሽ ተናገሪ፣ ግን እኔ እንደተረዳሁትኝ ከሶስት ጋር የሆነ ነገር እንዳለው ጠርጥረሹ ገምተሹ ነው የሚመስለኝ። ግን ደግሞ እሱ የለንም ካለ ከዚህ በላይ ምንም ማድረግ አይቻልም። ደግሞ አንድ ነገር ልነግራችሁ የምችለው ነገር እምነት ከሌላቸው ባዶ ፍቅር ምንም አይሰራም። በቃ ዋናው ነገር እምነት ከፍቅር ከፍቅር ከእምነት ይጀምራል ይጀምራል ። ካላመናችሁ የቱንም ያህል ብታፈቅሮ ቢያፈቅራት ምንም በተአምር አብረው ሊሆኑ አይችሉም፣ አይዘልቃቸውም። ያ መንገድ ሊወስዳቸው አይችልም። በአጭሩ ማለት ነው። እና በጣም የሚያስጠላ ነገር ነው እያደረጉ የሚገኙት ለመደባደብ ሁሉ ሚፍታ። እንግዲህ የሚችለውን ያህል እንደ ጓደኛ፣ እንደ ቅርብ ሰው፣ እንደ ዘመድ፣ እንደ በቃ እንደ ጥሩ ሰው አይቷቸው እነሱን ለማስታረቅ፣ ለማስማመት፣ እነሱን ለማግባባት ነው እየጣረ የሚገኘው። ግን ደግሞ እነሱ በተገናኙ ቁጥር ያልሆነ ነገር ተነጋግረው አስቀያሚ ቃላቱን እያተወራወሩ ክብራቸው ነው ዝቅ እያደረጉ የሚገኙት። አሁን ላይ ብሩክም ስለ ተመልካች ነው እያወራ የሚገኙ፣ ሀይሚም ስለተመልካች ሲጀምር፣ መች ከመቼ ወዲህ ነው ስለ ተመልካች እናንተ ተጨንቃችሁ የምታውቁት? ሲጀምር አብዛኛውን ዩቲዩበሮች ኢትዮጵያ ውስጥ ያላችሁ ዩቲዩበሮ

መቼ ነው ለሚዲያ ሰው ተጨንቃችሁ የምታውቁት? ስለ ራሱ ስለምሰሩት ቪዲዮ ስለምታወሩት ሀሳብ ስለምታረሱት ስለምታመጡት ወሬ ምናምን፣ የምሰሩት ቪዲዮ እንጂ የምታወሩት የምትጨነቁት፣ ስለኛ ተጨንቃችሁ ታውቃላችሁ ከዚህ በፊት? የለም እኮ ያ ነገር ካበቃ ቆይቷል። እናንተ ደህና ነበራችሁ፣ ለተመልካች ክብር ነበራችሁ። ቲክታክ ላይ በቅርብ ቅርብ ሁናችሁ ተመልካችን ተወሩ ነበር፣ ጥሩ ጊዜ ታሳልፉ ነበር። አብራችሁ ሁናችሁ ለየግል መጣችሁ፣ ጥሩ ምሽት ታሳልፉ ነበር። ከሚወዷችሁ ሰዎች በተለይ ከማደም ቅመሞች ጋር ጥሩ ቅርበት፣ ጥሩ ፍቅር፣ ጥሩ መግባባት ነበራችሁ። አሁን ላይ ግን ያንን እምነታችሁን ሁሉ ሽርሽር አድጎ ጠፍቶ በቃ በእናንተ ራሳችሁ በፈጠራችሁት ነገር ነው። እና አሁንም ብሩክ ሀይሚ የተናገረችው ነገር አለ። ከሶሲ ጋር እንደፈለግ ሆናለሁ አላት፣ ስጠረጥረውና እንደፈለግ ሆናለሁ አያገባሽም አይነት ነገር ነው ሲላት የነበረው ና እሷ ደግሞ የለመድከው አይደለ ብላለች። ከዚህ በፊት እኔ ብሩክ ብዙ ሴቶች ጋር ሊመጣ ይችላል በእርግጥ ውስን ሴቶች ናቸው እነሱን ጓደኛ ናቸው የተዘጋ ያለፈ ታሪክ ነው ምናምን ነገር ያለ በቃ ሀይሚ የሚመለከታት ነገር የለም። ግን ከሀይሚ ጋር ሆኖ የመጣው ከሶሲ ጋር ና ከማሂ ጋር ነው። ማሂም ጓደኛ ሆነች ሶሲም ያው እንደምታውቋት ብድነች ምናምን ነገር ሲጀመር ከእሱ ጋር የምትመጣጠን ሴትም አይደለችም። ሀይሚ አሁን ራሷን እያስናቀች ነው የምትገኘው። ሀይሚ ከሌሎች ሴቶች ጋር ራሷን እያወዳደረች፣ እያነጻጸረች ነው የምትገኘው። ሀይሚ ከኔ በላይ ማንም የለም፣ ከኔ ራሷን ከፍ ማድረግ ነበረባት። ራሷን ማክብር ነበረባት። አሁን ራሷን ሌላ ጥርጣሬ ውስጥ ከታ፣ የራሷን እምነት እየሸረሸረች፣ በራስ መተማመኗ ኮንፊደንሷ፣ እየጠፋ ሙሉ በሙሉ እየመጣ ነው የሚገኘው። ና በቃ ንዴት ነው ብስጭት፣ ቁጣ፣ የሆነ የቅናት ነገር አለ አይደለ? ሀይሚን ይዟት ያለው ነገር ይሄ ነው። በእውነት ለመናገር ግን ደግሞ የምታደርገው ነገር በንዴት ተቻኩላ፣ ጭራሽ ዛሬንማ ብሩክን ሁሉ ልትመታው ነበር። እግዚአብሔር ብሩክ ሲሸሽ ማለት ነው። ቆይቼ ቆይቼ በቃ ኮስተር ብዬ ስሰማ እነዚህ ልጆች ምን ይሻላቸዋል? መጨረሻቸው ምንድን ነው? ረዊ ምናምን ብዬ እያየው እያለ ግን አሳቅኝ። የምሬ ነው ልትመታው ስትሄድ ማለት ፈርቷት እየሸሸ እና በጣም አስቸጋሪ ነገር ነው። ቢያንስ ለተመልካች ክብሬ ነው እኔ ተመልካችንሽ ይቆይ፣ ችግር የለውም። እኛ የፈለጋችሁትን ብትናገሩንም፣ ብትሰድቡንም፣ ብታንቋሽሹንም፣ ዝቅ ብታረጉንም፣ ከፍ ብታረጉንም አለን፣ ከጎናችሁ ነን ሁሌም ቢሆን አለንና። ድሮ ነበር ብንጠላችሁ ወይ ደግሞ የናንተ ደስታ ባያስደስተን፣ የናንተ መጨረሻ አእምሮ ማየት ባንፈልግ ኑሮ ድሮ ነበር የራሳቸው ጉዳይ ብለን ሰብስክራይባችን አንስተን። ጥሩ በትዳር የሚኖሩ ጥሩ ፍቅርን የሚያስተምረውን፣ ስለ ህይወት በደንብ ጥሩ ነገሮችን የሚያሳዩ የሚያስተምረውን ሰዎች አሉ። እነሱ ማየት መከታተል እንችል ነበር። ግን ስለምንወዳችሁ ነው በዚህ ልክ እየናቃችሁን፣ እያዋረዳችሁን፣ ዝቅ እያረጋችሁን፣ ከፍ እያረጋችሁንም የምንከታተላችሁና የኛ ነገር ችግር የለው የሚቆይ ግን ቢያንስ እርስ በእርስ ነገ ተመልሳችሁ ለምትገናኙት ነገር በቃ የሚያስጠላ ቃል አትነጋገሩ። በቃ ሀይሚ ብሩክ ዛሬ በጣም ተናዶባታል። የለመድከው አደለ ስትለው የለመድኩት ነው ቆይ ያሳይሻለሁ ብሏታል። ምን ልታመጣ ነው ብላለች። ግን ነገር እርግጠኛው የምነግራችሁ ነገር ሀይሚ በሶሲ እንዴት ከተንገበገበች እንዲህ በቅናት ካበደች ነገ ሌላ ሴት ይዞ ቢመጣ እሷ ማታቃት ሴት እሷ በቃ በታሪክ በቃ ልታስበው ማትችለውን ነገር ቢያደርግ ማለት ነው፣ እያለቀሰች እየየ እያለች ምትመጣው እሷ ናት ባጭር ማለት ነው። እና የብሩክን የዋህነት የብሩክን ትዕግስት ያው ሁላችንም የምናደንቀው የምናበረታታው ከዚህ በፊት የምናውቀው ነገር ነው። ምንም አዲስ ነገር የለም። እንደምታዩት በዚህ ልክ እየሰደበችሁ፣ በዚህ ልክ እያንቋሸሸችሁ፣ በዚህ ልክ እየጮኸችበት፣ በዚህ ልክ እየተቆጣችሁ፣ በዚህ ልክ ከፍ ዝቅ እያረገችው እሱ ግን አለ አለ እንዳለ በቃ ሀይሚን አትንኳት አትናገሯት ነው ያለው። እውነቱን ነው። የእውነት ለመናገር ሀይሚ ስታጠፋ ሀይሚን መቆጣት ታይ፣ እንደዚህ ምናምን ማለት እንጂ ንብረት ክፍፍል ጭራሽ መኪናው፣ አረ በእናታችሁ ብሩክ እኮ ማለት ነው በቱ የሚያገኘው ብር እስከ ጥግ ድረስ ነው። በእርግጥ ብዙ ብር ያገኛል ብዙ ገንዘብ አለው ምናምን። ሀይሚም አላት። የምሬን የምላቸው የብሩክን አይነት መኪና ሁለት መግዛት ትችላለች ሀይሚ። ያላት ሰው ናት። ምንም ማለት አይደለም። እና አንተ ክፈል እንደዚህ አድርጋ ምጣም፣ የንብረት ክፍፍል ተጋብተዋል እንዴ? እንደሚፋቀሩ እንኳን የማታውቅ ህዝብ እኮ ነው ያለው። የእውነት በስርዓት እንኳን ፍቅራቸውን እንደተገላለጹ እንዳልተገላ አታውቁም በማታቆታ ሲጀመር፣ ስለተመልካች መቼ ነው ሀይሚና ብሩክ ቦታ ሰጠው? አይተው ሰምተው በእርግጥ በላችሁ፣ በፌክ አካውንት ገብተው የሚያወሩትን እንዳለ ሁሉም ይሰማል። በዛ እየተነሳ ነው ሀይሚ በቃ የሆነ ነገር እየተሰማት በቃ መጥፎ ስሜት እየተሰማት እዚህ ደረጃ ላይ የደረሰችውና በጣም አስጠሊታ ነገር ነው። በነገራችን ላይ ና የተመልካችን ነገር ተውትና እርስ በእርስ ተግባቡ ወይ ደግሞ ተጋቡ። በቃ ይህንን ነገር ነው ልናገር የምችለው። ሀይሜ እንደምትወደው ያስታውቃል፣ እንደምታፈቅረው ያስታውቃል። ቀንታ ነው በቃ ቅናት ነው። ብሩክ ደግሞ ይሄ ነገሯ በቃ እንዲቀንስ ይፈልጋል። በዚህ ልክ እንዲህ መሆኗ ለእሱ ራሱ በቃ የሆነ እየገረመው ነው። በቃ አሁንማ መናደዱን ትቶ፣ መበሳጨቱን ትቶ፣ መቆጣቱን ትቶ፣ ተስፋ መቁረጡን ትቶ ወደ ሳቅ መጥቷል። በቃ እየሳቀ ማለፍ ጀምሯል። እና በዚህ ልክ የሚታገሰች ሰው ይኖራል ብዬ አላሰብና ሀይሚ በቃሽ በቃ ይብቃሽ ልንላት ይገባል። ሀይሚ በዚህ ልክ ኦቨር አክት ማድረግ የለባቸውም። ተስማሙ ተግባቡ። ፍቅራችሁ እንዳለ ያስታውቃል። እንደምትዋደዱ ያስታውቃል። ለወደፊት እንደምትፈላለጉ ሁለታችሁም ብዙ ሕልም ብዙ እቅዶች እንዳላችሁ ያስታውቃል። ስለዚህ ነገራቶችን አብረዳችሁ ወደ ራሳችሁ ተመልሳችሁ አንድ ላይ ሆናችሁ ብትኖሩ ነው የተሻለ የሚሆነው። ካልሆነ ደግሞ ለትንሽ ጊዜ ጊዜ ተሰጣጡ በቃ ሀይሚ ደግሞ ሁለት ቀን ነው የቀራት በነገራችን ላይ ልደቷ ሊደርስ ማለት ነውና ያንን ፕሮግራም ደግሞ አብሮ ቢያሳልፉ አብሮ ጥሩ ጊዜ ቢያሳልፉ አብሮ ቢሆኑ እኔ ደስ ይለኛል። አልዋሻችሁም ደግሞ ይመጣሉ ብዬ ትልቅ ተስፋ አለኝ። አልዋሻችሁም አሁንም ማለት ነው ሀይሚ ብትናደድ፣ ብትቆሳ፣ ብትበሳጭም፣ ብትቆጣ ምናምን ነገር የሆነ እንደምትወደው እንደምትፈልገው ነው የምረዳው እውነት ለመናገር ማለት ነው እና ግን እየወደደችው ለምታስበው ሰው ይህን ያህል ኦቨር አክት አድርጋ በጣም የሚያስጠላ ነገር ከምታደርግ ከምትሰዳደብ ምናምን አንዳንዴ አፍ ሲከፈት ጭንቅላት ይታያል የሚባል ነገር አለ። አንዳንዴ ሁላችሁ የሚሰማው ሰው ሳይሆን የሚያዳምጠው የሚናገረው ከአንድ ቦቱ ቃላት የሚወጣ ሰው ነው የሚገመተው። ወይም ደግሞ የሆነ ያ ሰው መጥፎ ባህሪነቱም የሆነ ውስጡ ይታያል። በቃ አንድ ሰው ሲያወራ የሆነ ቃል ሲዋወጣ የሆነ ውስጡ ይታያል። አሁን ብሩክ ዝም ስላለ ነው። እንደሱ ቢያወራ ኑሮ በቃ አንተ እንደዚህ ነው ማንነት ብለን ልንገምተው እንችል ነበር እና ሀይሚ ደግሞ ባወራችልቅ ቁጥር በወራች ልክ በጣም ብዙ ሰዎች እየታዘቧት ነው የሚገኙት። ወይም ደግሞ ሌላ ያልሆነ ባህሪ ነው እያመጣች የምትገኘው። ያልሆነ ነገር አክት እያደረገች ነው የምትገኘው። ያ ነገር ደግሞ የሚጠቅማት ነገር ስላልሆነ እዚሁ ላይ ማቆም አለባት። መሰዳደቡ ይቁም። እኔ ብሩክም እንዲሰደብ አልፈልግም፣ ሀይሚም እንድትሰደብ አልፈልግም። ግን በአሁኑ በአሁኑ ሀይሚን ሁላችንም ታግሰናት ምናምን እያየናት እንገኛለን ግን በቃ የሆነ ኦቨር ኖ አክት እያደረገች ያለችው የሆነ ቃላቶቿ ደስ አይሉም። የምታደርገው ነገር ደስ አይልም። ብቻ የሆነ ማቆም አለባት፣ ለሷ የማይጠቅማት ነገር ስለሆነ ይህንን ነገር ነው ልናገር የምችለው። እና ሚፍታህ እንግዲህ ሁለታቸውን ለማስማማት ለማስታረቅ እየሞከረ እየጣረ ነው፣ ግን ደግሞ ሁለቱም ሊስማማ አልቻሉም። የባሰ ሊደባደቡ ነበር ጭራሽ ማለት ነው። እና ስጦታው ያው እንግዲህ በጥሩ ጊዜ የተሰጣ ስጦታ ነው። ምንም መመላለስም መመለስም አይጠበቅባትም። ተመልካች እንዲ ያለኝ እንደዛ ለኝ፣ ለምን አይዶን ኬር ብለሽ አትተዩም እንዴ? ምን አገባሽ ስለ ተመልካች ሲጀመር ማለት ነው። እና ሀይሚ ማቆም አለብሽ። ብሩክ ደግሞ የእውነት ለመናገር ነገ በጣም ከባድ ነገር ይዞ እንደሚመጣ ነው እየታየ የሚገኘው ምክንያቱም ለምኗታል እስከ ጥግ ድረስ፣ በጣም ታግሷታል፣ በጣም ከሚባለው በላይ እኛም እውነት አላት ብለን ደግፈናት ነበር። ግን አይዞች ስንላት ስንደግፋት ስናበረታታት የባሰ ሌላ ነገር ውስጥ እየገባች ነው፣ ሌላ አክት እያደረገች ነው፣ ሌላ ነገር ውስጥ የሆነ የሚያስጠላ ለእሷ የማይጠቅማትን ነገር ነው እያደረገች የምትገኘው። ያ ነገር ደግሞ ደስ አይልም። ወደ ራሷ መመለስ አለባት፣ ምክንያቱም ለእሷ የሚጠቅማት ነገር ስላልሆነ። ብሩክ ወንድ ነው በነገራችን ላይ ማለት ነው። ከጨከነ ጨከነ ከቆረጠ ቆረጠ፣ የራሱን መንገድ ሊጀምር ይችላል፣ የራሱን ህይወት ሊገባ ይችላል። ግን እሷ ሴት ናት። ብሩክን ማጣት እንደማትፈልግ በደንብ ከአይኖቿ እየተረዳን ነው የምንገኘው። የምር ስልክ አላነሳላት ብሎ እሷ ደውላ ደውላ እንኳን አላነሳላት ብሎ ማለት እሱ ሲደውል አላነሳም ያለችው ሳምንቱ ሙሉ አላነሳም ብላ በጣም ስትንጠባረር በጣም ስትኮራበት የነበረችው ሲለምናት ብሎ የነበረው ከዛ ግን እሱ በቃ የራስሽ ጉዳይ ብሎ ተስፋ ቆርጦ ምናምን ነገር አይነት አክት አድርጎ ስልኳን ሲዘጋባት በጣም ነው አንተ የኛ ጢባራ ምናምን እያለች ሰምታችኋታላ። ትናንትና እንደዚህ ነው። እች ልጅ ደግሞ አንድ ሳምንት እንደው አድራሻውን ራሱ ቢያጠፋ እግዚአብሔርን ነው ምላችሁ፣ ቤቱ ድረስ በቃ በባሌ በቦሌ ብላ ሀዋሳ ራሱ ድረስ ሄዳ ትፈልጓለች። እውነቱን ለመናገር ማለት ነው ይሄው ነገር ሳይሆን ወደ ራሷ መመለስ አለባት። በቃ እናንተ የኛ ሮል ሞዴሎቻችን ናችሁ ብለን ነው የምንከተላችሁ። ጥሩ ነገር ታስተምሩናላችሁ፣ ጥሩ ደረጃ ላይ ትደርሳላችሁ። ያለውን ነገር በደንብ በቃ ከእናንተ ብዙ ነገር እንማራለን ብለን ነበር የምንከታተላችሁ፣ ግን እናንተ የወረደ ነገር ነው እያደረጋችሁ የምትገኙት። ያ ነገር ደግሞ ጥሩ አይደለም። በቃ ተከባበሩ። ለሚያልፍቀን የሚያልፍቃል አትነጋገሩ፣ ያስጠላል። በአጭሩ ማለት ነው ለምን ነጋሁን። አሁን አብራችሁ እንኳን ተታርቃችሁ ብትመጡ ጥሩ ጊዜ ብታሳልፉ፣ ያኔ እኮ እንዲህ ብላኝ ነበር፣ ያኔ እኮ እንዲህ ብሎኝ ነበር፣ እንዲያድርጋኝ ነበር፣ እንዲያድርጉኝ ነበር በጣም የሚያስጠላ ሙድ ውስጥ። በራሳችሁ ነው የምታፍሩት፣ የምር የምትሸማቀቁት። ያኔ እንደዛ ለምን አልኩት ወይም ደግሞ ያኔ እንደዛ ለምን አልኳት ትባባላላችሁ። በእርግጥ እስካሁን ብሩኬ ላይ መጥፎ ባህሪ ወይ ደግሞ መጥፎ ነገር ሲያደርግባት እያየ አይደለም። ሲሳደብም አላየውትም። የሆነ ብሷን የመናቅ የማንቋሻሽ ነገርም አላየውበትም። ሀይሚነች በጣም በቃ ኦቨር አክት እያደረገች የምትገኘው ና ያ ነገር ደግሞ አይጠቅምም ለተመልካች። ተውት። ሲጀመር ሰምታችሁንም አታውቁም ልሰሙንም አይገባም። በቃ መልካም መልካም አስተባ አስተያየት ያለ አትንኳት፣ ነው ያለው ብሩክ የምር እኔንም ተዊም በቃ ያለውን ነገር ከፈለጋችሁ ለሀይሚ ብዙ ነገር ላደርግላት እችላለሁ እኔ ሌላ ስራ ስራለሁ ከዩትብ ባሻገር ይወጣት ነኝ ብዙ ስራ ብዙ ህልም አለኝ ብዙ እቅድ አለኝ እናቴ መርዳት እፈልጋለሁ ነው እያለ የሚገኘው ለማንኛውም ግን ማርም ሲበዛ ይመራል ማውራት ካለባችሁ ከካሜራ ጀርባ ጨርሳችሁ ነው ካልሆነ ደግሞ ተለያዩ በቃ እንዴ እኛ መበጥበጥ አለብን እንዴ ወይ ደግሞ ተታረቁ አንድ ላይ ሆኑ በቃ መለየት እንኳን የለባችሁም ግን ከተለያያችሁም ለሁለት ቀን ለሶስት ቀን ምናምን እስኪ ብሩክ ያለ ሀይሚ፣ ሀይሚ ያለ ብሩክ እንዴት ቆርጣችሁ እንዴት ብላችሁ አስችሏችሁ እንደምትቀሩ ለማየት እኔ ራሱን አፈቀኝ። ሚፍታ በጣም ያሳቀኝ ግን ዛሬ እስኪ በቃ አውረታችሁ ጨርሱን የዝም ንበላል። እሷ ንታይ ሲላት እሱ ያወራል። እሱን ሳይ በጣም በቃ ሁለቱም ራሱ መግባባት አልቻሉም እና በተገናኙ ቁጥር ሌላ ነገር ነው እየተፈጠረ የሚገኘው። ለማንኛውም እንግዲህ አዳዲስ ነገሮች እንግዲህ ይኖራሉ ብዬ አስባለሁ። ለመታረቅ ያብቃቸው። ይሄንን ነው አንድ እንዲሆኑ ሁላችንም የበኩላችን እንወጣ። መጥፎ ነገር የምትናገሩ መጥፎ ነገር የምትፖስቱ ሰዎች ደግሞ ልቦን አይስጣችሁ። ምንም በቃ እግዚአብሔር ካለው እኮ ሁለታቸው አንድ እንዲያረጋቸው ከፈለገ ፈጣሪ፣ ወይም ደግሞ ፈቃዱ ከሆነ የእሱ ምርጫ ከሆነ እነሱ አንድ ላይ እንዲሆኑ ካደረገ ማንም ሰው የፈለገ ነገር ቢያደርግ ሊለያቸው አይችልም። ሰው የእውነት ነው የምላችሁ፣ ፈጣሪ አጣምረውን ሰው ሊለየው አይችልም እና እናንተ ብዙ ባታወሩ ጥሩ ነው። ዞሮ ዞሮ መገናኘታቸው ደግሞ አይቀርም። እና ሀይሚን የምትወዱ ብሩክን መጥላት የለባችሁም። ብሩክን የምትወዱ ደግሞ ሀይሚን መጥላት የለባችሁም። ምክንያቱም ሁለቱ አንድ ናቸው። በቃ አንድ ስለሆኑ መሰለኝ ወደድ ናቸው። አንድ ላይ ስለመጡልን መሰለኝ ስናበረታታቸው የነበረው። ጥፋት ደግሞ ሁለቱም ጋር ይኖራል። ምክንያቱም ስጋ ለበሰ ሰው ናቸው። ስለዚህ ተውተይ ማለት ስንችል አንቺ እርኩስ፣ አንተ እርኩስ፣ አንተ ብስብስ፣ አንቺ ብስብስ እያለን የሚያስጠላ ስድብ አንሰዳደም። ለማንኛውም የነበረኝ ሀሳብ አስተያየት የእኔን መስል ነበር። ሀይሜና ብሩክ ደግሞ ይብቃችሁ፣ በቃ ከዚህ ልክ አትለፉ። ክብራችሁን ዝቅ አታድርጉ፣ እኛንም አታጨናንቁን። የማይሆን ነገር አትነጋገሩ። በቃ የፃን ባህሪ አታድርጉ። በቃ ይህንን ነገር ነው ልናገር የምችለው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። አመሰግናለሁ። ሰላም ቆዩልኝ። እንግዲህ ብሩክና ሀይሚ አንድ ላይ እንዲሆኑ ሁላችንም የበኩላችን እንወጣ፣ የእውነት እንድታረቁ እናድርግ ነው የምለው አመሰግናለሁ።